በዛሬው ቪዲዮ ሁለት ታሪኮችን የምንመለከት ሲሆን፣ አጀማመራቸውና አጨራረሳቸው ግን የማጠብቋቸው ነው። እስከ ቪዲዮ ፍጻሜም ከእኔ ጋር ቆዩ። በኦክቶበር 11 2023 ከሰዓት ላይ የ48 ዓመት ጎልማሳ የሆነው ሳሙኤል ጎሜዝ ፖርትላንድ ኦሪገን የሚሰኘው አሜሪካ ከተማ ውስጥ የሚገኝ አንድ ሆቴል ጋር እቃዎቹን ከሚያስገቡለት ሰዎች ጋር ቆመው እያወራ ነበር። ያን ቀን ጠዋት ላይም ከፊኒክስ አሪዞና የመጣ ሲሆን በዛ ሳምንትም የሆነ ስብሰባ ላይ ለማውራት ተጋብዞ ነበር። በዛ ቀን ግን ንግግሩ ስለማይካሄድ የትርፍ ሰዓትም ስላለው ከተማዋን በእግሩ ዞር ዞር እያለ ከተማዋን ለማየት ወስኗል። ሆቴል ውስጥ ከሚሰሩ ሰራተኞችም ጋር የት መሄድ እንዳለበት ከጠየቃቸው በኋላ እነሱም ጥቆማዎችን ያደርጉለትና አመስግኗቸው ከሆቴሉ መውጣት ጀምሯል። በእግሩም እየተጓዘ እያለ ከርቀት የሆነ መንገድ ላይ የብዙ ሰዎች ጋጋታና የመኪናዎችንም ድምጽ ይሰማል። እዛ አካባቢ ላይም ብዙ ሰዎች ተሰብስበው ስለነበር ሳሙኤል ምን እየተፈጠረ እንደሆነ ለማወቅ ከብዶታል። እዛ ያሉትም ሰዎች ስልካቸውን አውጥተው እየቀረጹ ነው እዛ ቦታ ላይም ተጨማሪም አንድ ፖሊስ ያለ ሲሆን ሰዎቹን ከሆነ ቦታ እንዳያልፉ እያገዳቸውም ይገኛል። ሁኔታውም የሳሙኤልን ጉጉት ከፍ ያድርገውና ምን እየተፈጠረ እንደሆነ ለማጣራት በራሱ ወደ ቦታ ያውቀናል። ከኪሱ ስልኩን ያወጣና ቦታውን መቅረጽ ይጀምራል። በተጠጋ ቁጥርም የመኪናዎች ጫጫታና የሰዎችም ድምፅ እየጨመረና እየጨመረ ነው የሚመጣው። ሳሙኤል በበኩሉ ደግሞ ፎቶዎችና ቪዲዮዎችን በተመሳሳይ ሰዓት እየቀረጸ ይገኛል። ወደ ቦታውም ሲደርስ ከፖሊሱ ጋር ፊት ለፊት የተገናኘ ሲሆን፣ ወደሱም አዙሮ ፖሊሱን እየቀረጸው ነው ያነሳውን ፎቶ ይህንን ይመስላል። ሳሙኤልም ቢሆን የምትመለከቱትን ፎቶ አንስቶ ከጨረሰ በኋላ ለካ ሲያስተውል መኪና ውስጥ ያለው ሰውዬ ሽጉጡን ወደ እሱ አነጣጥሮ ሊተኩስ እየተዘጋጀ ነው። ይህንን ያ ሰው ያደረገበት ምክንያት ሳሙኤል እንደጠበቀው ፖሊስ ሳይሆን ነገሩ በተቃራኒው ነበር። መጀመሪያ ላይ ሳሙኤል ወደዚህ ቦታ በሚያቀናበት ጊዜ ነገሮችን ሲያሰናዳ የነበረው ሳሙኤል በጭንቅላቱ ድብቅ ፖሊስ መስሎት የነበረ ቢሆንም በእውነታው ግን ሽጉጡን የደቀነበት ግለሰብ ጄፍሪ ሃመንድ በመባል የሚታወቅ ሲሆን ጄፍሪም ከደቂቃዎች በፊት መኪናውን እየነዳ በነበረበት ሰዓት 47 ዓመት ጎልማሳ ከሆነው ራያን ማርቲን ጋር ግጭት ውስጥ ገብቶ የገደለ ግለሰብ ነበር ለዛም ነው እዛ አካባቢ ላይ ሰው ተሰብስቦ የነበረው ጄፍሪ ራያንን በሽጉጡ ተኩሶ ሲገለው ስለነበር ነው ነገሩን ደግሞ ምንም ማያውቀው ሳሙኤል ስልኩን ይዞ ገብቶ በሚቀርጽበት ጊዜ ጄፍሪን ፎቶ በሚያነሳበት ጊዜ ጄፍሪ ደግሞ ይናደድና ሳሙኤልን ልክ ፎቶን አንስቶ እንደጨረሰ በሽጉጡ ተኩሶ ይመታዋል እንደ እድል ሆኖ ግን ሳሙኤል ከተኩሱ በሕክምና ይተርፋል። ጄፍሪ ሃመንድ ደግሞ በበኩሉ በቁጥጥር ስር የዋለ ሲሆን በአሁኑ ሰዓትም እስር ቤት ውስጥ ይገኛል። በአፕሪል 5 2018 ላይ ወጣት የሆነው ሉዊስ ሄርናንዴዝ በድንጋይ የተሰራ ትንሽዬ ቤት ውስጥ በሰሜናዊ ቬኔዙዌላ የሚገኝ የገጠራማ ክፍል ውስጥ ተቀምጦ ይገኛል። ሉዊስ በስራው ሰዓሊ ሲሆን ላለፈው ዓመትም አሁን የሚኖርበት ትንሽዬ ቤት እንደ ቤቱና እንደ ስዕል ክፍሉን ይጠቀመዋል። ሁልጊዜም ጊዜም በሚባል መልኩ ቤቱ ቆሸሾ ነው የሚገኘው፣ ያልታጠቡ ሳህኖች፣ ያልተጠረጉ ምግቦችና ስዕል የሚስልበትም ቀለሞች ቦታ ቦታቸውን ሳይዙ አብዛኛውን ጊዜ ይቀመጣሉ። የቤቱ ግድግዳ ላይ ግን ለሱ ትልቅ ቦታ ያላቸውና ሕይወቴንም ይቀይራሉ ብሎ የሚያስባቸው ስዕሎቹ ተሰቅለው ይገኛሉ። አብዛኛውን ጊዜም የሚስለው የስዕል አይነት የሰዎችን ፊት የሚመስል ሲሆን ደማቅ ቀለሞችንም ይጠቀማል። በዛች ቀንም ስዕል በሚስልበት ጊዜ ከፊት ለፊቱ የወንድ ስዕል ያለ ሲሆን እንደምትመለከቱትም ሙሉ በሙሉ በቀይ ተስሏል። በሌላኛው ግድግዳ በኩል ደግሞ የሴት ስዕል ሲሆን የእሷ ደግሞ በተቃራኒው ሙሉ በሙሉ በሰማያዊ ቀለም ተሰርቷል። ስዕሎቹን በሚስልበት ጊዜ እነዚህ ሁለት ትላልቅ ስዕሎች ቀጥታ እሱ ላይ ያፈጠጡበት ይመስለዋል። ያን ቀን ግን ስዕሉን በሚስልበት ጊዜ ይሄኛው ስሜት እየተሰማው አልነበረም። ሙሉ በሙሉ ሐሳቡን ወደሚሰለው ስዕል የሰጠ ሲሆን ለመጨረስም እየታገለ ይገኛል። ጠዋቱም ትንሽ ከሄደ በኋላ ቀለም የሚቀባበትን ጥቁር ቀለም ውስጥ ይከተውና የስዕሉን የመጨረሻ ክፍል መቀባት ጀምሯል። ልክ እንደጨረሰም ካለበት ይነሳና ወደ ኋላ ራቅ ብሎ ስዕሉን በመመልከት የተለየ ስሜት ውስጥ ይገባል። ምክንያቱም አሁን የሳለው ስዕል እስካሁን ድረስ ከሳላቸው ለሱ የተለየ ቦታ አለው። ምክንያቱም ይህን የሳለው ስዕል ከዚህ በፊት ለደስ ወይም ደግሞ ገንዘብ ለማግኘት ብሎ አልነበር የሚሳለው በተቃራኒው ከትንሽ ጊዜያቶች በፊት በሕይወቱ ላይ ትልቅ ቀውስ ተፈጥሮ በሱ ምክንያት የተሰማውን ስሜት ለመግለጽ ብሎ ይሳሉ ስዕል ነበር። ሉዊስ ሄርናንዴዝ አሁን ያለበት መኖሪያ ቤት እና ገጠራማው ክፍል የራሱ ንብረት ሳይሆን የጓደኛው ሊሳንድሮ ጋርሲያ የሚሰኝ ግለሰብ ነበር። ሊሳንድሮና ሉዊስ ከአንድ ዓመት በፊት የተገናኙ ሲሆን ሊሳንድሮም ሉዊስን በሚያገኝበት ጊዜ እጅግ የከፋ ድህነት ውስጥ ገብቶ ቤት ስላልነበረው ጎዳና ተዳዳሪ ነበር። ሊሳንድሮም ይህንን ሲያይ ለሉዊስ ገጠራማ ቦታ ላይ አንድ ቤት እንዳለውና ከፈለገም ከእሱ ጋር አብሮ እንዲኖር ጥሪ ያቀርብለታል። ሉዊስም እንደዚህ አይነት እድል ሲያገኝ ያለምንም አንገራገር ወዲያውኑ ሊሳንድሮን አመስግኖት ው መኖር ፈልጋለሁ ብሎ ይመልስለታል። አብሮ መኖር ከጀመሩም ከትንሽ ጊዜያቶች በኋላ እነዚህ ሁለቱ ሰዎች እጅግኑ መቀራረብ ይጀምራሉ። ሉዊስም በአእምሮ እንደ ሊሳንድሮ የሚረዳው ሰው እንደሌለና ስራውንም ከሱ ውጪ የሚደግፍለት አካል እንደሌለም ይረዳል። ነገር ግን ከሁለት ወራት በፊት ሊሳንድሮ ማንም በማይጠብቀው ሁኔታ ጠፍቶ ይቀራል። ይህንንም የተመለከተው ሉዊስ ለፖሊሶች ሪፖርት ያድርግና ፍለጋቸውን ይጀምራሉ። ነገር ግን እነሱም ቢሆን ምንም የተለየ ነገር ሊያገኙ አልቻሉም። በዚህም ሁኔታ አእምሮ የተነካው ሉዊስ ምንም ማድረግ ባለመቻሉ እያዘነ ሊሳንድሮን ሊያስታውስበት የሚችለው ብቸኛ ነገር ስዕሎቹ ስለሆነ ያኛውን ስዕል ይስላል። ያን ቀንም ስዕሉን ስሎ ቆሞ የተለየ ስሜት ውስጥ ሆኖ በሚያዩበት ጊዜ ከውጪ የማይጠብቀውን ድምፅ ይሰማል። ምክንያቱም እዛ ገጠራማ ቦታ ውስጥ ከሉዊስ ውጪ ማንም ሰው አይኖርም ሰውላ ሊያገኙ የሚችሉት እነሱ ጥሪ ካላቀረቡለት በስተቀር እንዳሉንና ያን ቀንም ሉዊስ ማንንም ስላልጠራ እጅጉን ግራ ተጋብቷል። ነገሩም እንደሆነ ከማጣራቱ በፊት ወዲያውኑ በሩ ይንኳኳል። እሱም ቢሆን በሩን እንደከፈተ ከፊት ለፊቱ ብዙ ፖሊሶች ቆመዋል። እሱም ቢሆን ስለ ሊሳንድሮ አዲስ የተገኘ መረጃ ሊነግሩኝ ነው ብሎ ቢጠብቅም እነሱ ግን ምንም ሳይናገሩ ገፍተሮ ቶሎ ወደ ውስጥ ይገባሉ። ወዲያውኑም የሚጠቀማቸውን ቀለማቶች እየሰበሰቡ መውጣት ይጀምራሉ። ከፖሊሶች ውስጥ ደግሞ አንዱ ሉዊስ አሁን የጨረሰውን ስዕል ዝቅ ብሎ በሚመለከትበት ጊዜ ፊቱን ያዞርና እየሮጠ ወደ ውጭ ወጥቶ ማስታወክ ይጀምራል። የምትመለከቱት ስዕል ሉዊስ መጨረሻ የሳለው ስዕል ሲሆን እርግጥ መጀመሪያ ላይ ስዕሉን ብታዩት ምንም የተለየ ነገር ልታገኙ አትችሉም። ነገር ግን ሉዊስ እንደዚህ አይነት ስዕሎችን ለመሳል የሚጠቀምባቸው ቀለማቶችን ሚስጢሩን ብታውቁ ኖሮ እናንተም ብትሆኑ እንዳስታወከው ፖሊስ ማስታወካቸው አይቀርም ነበር። ሚስጢሩም ሲገለጽ ይህንን ይመስላል። ምክንያቱም ሉዊስ እንደምጠ ቁት ሰዓሊ ብቻ አልነበረም። በተመሳሳይ መልኩ ብዙ ሰዎችን የሚገድል ሴሪያል ኪለር ነበር። የሚፈልጋቸውንም ሰዎች ከገደለ በኋላ ደማቸውን፣ የሰውነታቸውን ክፍሎችና የተቀረውን ሰውነታቸውን ደግሞ በማቃጠል አመዳቸውን በመጠቀም እንዳለ ሚስላቸውን ስዕሎች በእነዚህ ግብዓቶች ይጠቀማል። በእርግጥ መጀመሪያ ላይ ሉዊስ እና ሊሳንድሮ የቅርብ ጓደኛ ማማቾች ነበሩ። በዛ ዓመት ከሁለት ወራት በፊት ግን ሁለቱ ሰዎች እጅግ የተፋፋ መጠል ውስጥ ይገቡና ሉዊስ ሊሳንድሮን ይገለዋል። ወዲያውኑም ሰውነቱን ካቃጠለው በኋላ ደሙና አመዱን በመጠቀም አሁን የምትመለከቱትን ስዕል ሊስልው ችሏል። ስዕሉንም ልብ ብላችሁ ከተመለከታችሁ ቀያዮቹ የሊሳንድሮ ትክክለኛ ደሞች ሲሆኑ፣ ጥቁር ጥቁር ደግሞ አመዶቹ ነበሩ። በተጨማሪም ፖሊሶች ፍተሻ በሚያደርጉበት ጊዜ ስድስት ሬሳዎችን ያገኙ ሲሆን ሬሳዎቹንም ለስዕል ከመጠቀም በተጨማሪ እንደ ምግብን በመጠቀም ይበላቸው ነበር። ወዲያውኑም ሉዊስ በቁጥጥር ስር ውስጥ ይውልና ያደረጋቸውን እነዚህ ቀፋፊ ወንጀሎችን ፖሊስ ጣቢያ ውስጥ ይናዘዛል። በአሁኑ ሰዓትም ቬኔዙዌላ በሚገኝ እስር ቤት ውስጥ ታስሮ ይገኛል። ውድ ቻናል የቤተሰቦች ቪዲዮ ከተመቻችሁ ላይክና ለዚህም ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በተረፈ በቀጣይ ቪዲዮ እስከምንገናኝ ሰላም ነው።